ሌላ ህጻናት እንኳን ለዓለም አቀፍ የአፍሪካ ህጻናት ቀን በሰላም አደረሳችሁ። ዓለም አቀፍ የአፍሪካ ህጻናት ቀን የነገ ሀገር ተረካቢ ትውልድ ለማነጽ ህጻናት ተኮር ተግባርን እናከናውን በሚል መሪ ቃል በተለያዩ ሁነቶች እየተከበረ ይገኛል። ዘንድሮ በአፍሪካ ደረጃ ለ35ኛ ጊዜ፣ በሀገራችን ኢትዮጵያ ደግሞ ለ34ኛ ጊዜ ነው እየተከበረ የሚገኘው በደቡብ ሬዲዮና ቴሌቪዥን ድርጅት የቦንጋ ቅርንጫፍ የልጆች ፕሮግራም ዝግጅት ክፍልም በዓሉን በጉብኝት አክብሯል። በዛሬው መሰናዷችን አንድ ተፈጥሯዊ ውብ ስፍራና ሌላ ታሪካዊ ስፍራ እናስጎበኛችኋለን። ልጆችዬ ወደ ጉብኝቱ ከመሸጋገራችን በፊት ስለ አፍሪካ ሕፃናት ቀን ታሪካዊ ዳራ አንዳንድ ሀሳቦችን ብናነሳ መልካም ነው ብለን አሰብን። "ቀኑ መቼ መከበር ጀመረ? ለምንስ ይከበራል?" ብላችሁ መጠየቃችሁ ስለማይቀር ምላሽ የሚሰጣችሁ መረጃ ይዘንላችኋል። የአፍሪካ ህጻናት ቀን ለምን ይከበራል? የአፍሪካ ህጻናት ቀን የሚከበርበት ምክንያት እንደ አውሮፓውያኑ የጊዜ አቆጣጠር ሰኔ 16 ቀን 1976 ላይ በደቡብ አፍሪካ በስዌቶ ከተማ በወቅቱ በነበረው የአፓርታይድ መንግስት ፖሊሶች በግፍ የተጨፈጨፉ ህጻናትን ለማስታወስ ነው። ተረዳችሁ አይደል ልጆችዬ? የአፍሪካ ህጻናት ቀን በየሀገራቱ እንዲከበር የተወሰነው በአፍሪካ አንድነት ድርጅት ሃያ ስድስተኛው የመሪዎች ጉባኤ ውሳኔ መሰረት ሲሆን አላማውም ሀገራት የህጻናትን መብትና ደህንነት ለማስጠበቅ በገግቡት ዓለም አቀፋዊ ስምምነት መሰረት ለህጻናት ልዩ ትኩረት ሰጥቶ መስራት የሚያስችል ሀገር አቀፍ ንቅናቄ ለመፍጠር ነው። የአፍሪካ ህጻናት ቀን በየአመቱ መከበርም የህጻናት ጉዳዮች አጽንዖት የሚያገኙበትን እንደ የችግሮቻቸው ክብደት ፈጣን ምላሽ የሚያገኙበትንና ችግሮቻቸው በዘላቂነት የሚወገዱበትን ስልቶች በመንደፍና የህብረተሰቡን ግንዛቤ ከማሳደግ ባሻገር ማህበረሰቡን በባለቤትነት የመፍትሄ አካል ማድረግ የሚቻልባቸው ሁኔታዎችን ለማመቻቸት ነው። ስለ አፍሪካ ህፃናት ቀን ይህን ያህል ካልናችሁ የቦንጋ ኤፍኤም 97 ነጥብ 4 ሬዲዮ ጣቢያ የልጆች ፕሮግራም ዝግጅት ክፍል ወዳደረገው ጉብኝት እወስዳችኋለሁ። ሰላም ህጻናት፣ የደቡብ ሬዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ የልጆች ፕሮግራም ዝግጅት ክፍል ልዩ የመስህብ ቦታን ልንጎበኝ ተዘጋጅተናል። ወደዚያው እንሂድ። መነሻችንን ከጽህፈት ቤታችን ያደረግ ነው። እለቱ ቅዳሜ ስለነበረ ቦንጋ ከተማ ድምቅ ብላለች። የሰዎችን ግርግር በመኪናችን መስኮት እየቃኘን ጉዞ ቀጠልን። ተመልካቾቻችን እንደምታውቁት ከቢሮ የጀመረው ጉዟችን ቦንጋ አደባባይ ላይ ደርሷል። እንደምትመለከቱት ይህ የካፋ የቡና መገኛ መሆኑን የሚያሳይ አደባባይ ያለ ጉዟችን ይቀጥላል። ልጆችዬ ቦንጋ ከተማ ታሪካዊና የቀደምት የካፋ ነገሥታት መቀመጫ ነበረች። ከዚህ ቀደም ከነበረው የእድገት ደረጃዋ በአሁኑ ሰዓት በተወሰነ መልኩም ቢሆን እያደገች ነቃ ነቃ እያለች ነው እናንተም ጥሩ ታዝባችኋል አይደል? ልጆችዬ እንዲህ ስለ ቦንጋ እየተገረምን የተለያዩ እንቅስቃሴዎችን እየቃኘን የባጃጆቹ ሩጫ፣ የሰው ግርግር፣ የገበያው ሁኔታ እያስገረመን ቦንጋን እስክንመለስ ደህና ሰንብቺ ብለን ወደ አረንጓዴ ስፍራ ተሻገርን። ወጣ ስንል አለፍ አለፍ እያሉ ከሚታዩ ቤቶች ባሻገር የተለያዩ ዛፎች አረንጓዴ ስፍራዎች በብዛት ይታያሉ። በካፋ ዞን ውስጥ ከሚገኙ ሰው ሰራሽና ታሪካዊ ስፍራዎች መካከል አንዱ ወደ ሆነው አንድራቻ መድሃን ያለም ቤተ ክርስቲያን ደረስን። አንድራቻ መድሃን ያለም ቤተ ክርስቲያን በካፋ ዞን ውስጥ ከተቆረቆሩ ቀደምት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያናት አንዱ እንደሆነ ይነገራል። መጀመሪያ ጥምቀት የምጠመቀበት ቤት ነው ይሄኛው ማለት ነው። ደጀ ሰላሙ በፊት ማለት ነው። ከዛ ደግሞ ፎቁ አለ። ቀጥሎ እዛ ግብር የምደረግበት ቦታ ነው። ክርስትና የምነሰበት ውስቱ ላይ ነበረ። አሁን እንግዲህ ያው ቅርስ የተለያዩ የቀድሞ መጽሐፍቶች ያሉበት ቤት ማለት ነው። እንግዲህ ዙሪያ ወይኛ መጀመሪያው ቦታ ቀደም ስል በ18 ሰማንያ ሁለት ስራው ካለቀ በኋላ ነው። ከዛ በኋላ ብዙ ጊዜ ቆይቷል ነው የሚባለው። እንግዲህ በታሪክ ስላልተጻፈ ነው እንጂ ያችኛው ደጀ ሰላም እንትኗ መቃረቢያ በድንኳን ላይ ሆኖ ነው ይህም ቤተ ክርስቲያን ሰሩበት። በሰው ጉልበት ነው፣ እንደዚህ ትራንስፖርት ምናምን የለም። በዛው ነው የተሰራው። አሁን እንግዲህ አንድ ወረዳ ለአንድ ወረዳ ያቀባበላል፣ በቅብብሎች ነው የተሰራ። እንግዲህ ቅርስነቱ ዋናው እንደምናየው ይሄ በድንጋይ እና በጭቃ ጭቃው ተቦክቶ ወደ ሁለት ዓመት አንድ ዓመት የቆየበት ነው። ይሄ ደግሞ እንትኑ ቀደም ጭቃው ተብላልቶ የከፍት ቆዳን በሱ ነው ተረግጦ አንድ ላይ አዋህዶ በጽድ ላይ ተዋህዶ የተመረገበት ማለት ነው። አሁን እንግዲህ ስታይበት ድንጋይ ስጥ ማር ስጥ እየተባለ አሁን ከዛ በመቀጠል በዛን ጊዜ የተሰራበት ነው ያኛው ቢሆን ቤተክርስቲያኑ ቢሆን ስራው አሰራሩ ልክ እንደዚሁ ነው። አሰራሩ ስለተለሰነ ነው ስለተለሰነ ነው እንጂ ለውጥነት ምንም የተለየበት ነገር የለም። እስከ ላይ ድረስ ተነስቶ ዙሪያው ራሱ በዛን ጊዜ ሲያሸገርበት ብዙ ውጣ ወረድ ነበር። እንግዲህ በዛው ጊዜ በጸሎት ነው አሸንፎበት። ማለት ራሱ ልጅ ይርቅስ ይኸኛ ቦታ ሰርቶ አስረክቦ ሲሆኑ ነው በ1882 የተባለ በግድ ከዛ በኋላ በፊት ነው ቀደም ሲል ከዛ በኋላ ጨርሶ በጸሎት አሸንፎ ታቦተ መዳን ያለ ቤት ተካለ። በመተክሉበት ጊዜ ይሄ የምታየው አርዴት እና ወጋግራው ከየት ነው መጣ ብትሉ፣ ከወልቂጤ፣ ከወሊሶ፣ ከበተር ናቸው ካጋሩ ከተለያየ ቦታ ላይ አመቶ ነው ያሰሩበት ማለት ነው። ውስጡ ስናይ ሲል አለ አራቱ ማዕዘን ሲሎቹ አሉ። ሲሎቹ ደግሞ እንደዚሁ በደጋ ላይ የተለጠፈ ጭቃ አለ ተቦክቶ አንድ ላይ ሆኖ በዛው ነው ለቡልኮ ላይ እንትን የተለጠፈ የተጻፈ ማለት ነው። ቢጫው ደግሞ ሲሉ ለውስጥ ገባ ስንል ብጫው የእንቁላል አስኳል ነው። እንደዛ ደግሞ ቀደሞቹ እዚሁ ነው እየሰሩበት የሳሉበት እንጂ ሌላ ነገር የለም። እንደግዛ በአሁኑ ጊዜ እኛ የምንጠቀመው ሙጫ፣ በዛን ጊዜ ይሄ የስን ገንፎ ነው እነሱ አጣምቆ፣ በዛ ላይ በሙሉ ኮ ላይ ነው የተሳለ ሲሉ ማለት ነው። እና እንጨት ቢሆን ከዛን በዛ መቀጠል በዛው የተሰራ ነው እንጂ አዲሱ እንግዲህ የተሰራበት ነገር የለም። ቀደም ስል ሳር ክዳን ነበር። ከሳር ክዳን በ25 ነው የተቀየረ በራስ ደስታ ማለት ነው። በ25 በዛን ጊዜ ሲሉንም ፍሳሹ ሲያሸገር ቆርቆሮ ብቻ ነው የተቀየረ እንጂ ሌላ ነገር የተቀየረ ነገር የለም። በዘመናዊ መንገድ የተገነባው የአንድ ራቻ መድሃኔ አለም ቤተ ክርስቲያን ውጫዊ ገጽታው ብቻ ሳይሆን በውስጡ የሚገኙ ንዋየ ቅድሳትና ስዕሎቹም እጅግ የሚገርምና የሚደንቅ ጥበብ ያረፈባቸው ናቸው። ልጆችዬ በቤተ ክርስቲያኑ ውበትና ታሪካዊነት ተደመማችሁ አይደል? እኛ እጅግ እየደነቀን ደስ እያለን የነበረንን ቆይታ አጠቃለን ተፈጥሮ እጅግ አሱባ ወደ ሰራችው ስፍራ ይዘናችሁ ልንጓዝ ነው። ልክ አንድራቻ ራቻ መድኃኔዓለም ቤተ ክርስቲያንን ለቀን እንደ ወጣን የውሹሽ ሁለተኛ ደረጃ ትምህርት ቤት የአስራ ሁለተኛ ክፍል ተማሪዎች ተቀላቅለውን ጉዟችንን በጋራ ቀጠልን። የዛፎቹ እድሜ ጠገብነት የደኑ ጥቅጥቅነት እጅን በአፍ ያስጭናል። ግራ ቀኙ እጅግ በሚያማምር አረንጓዴ ስፍራ የተከበበ ነው። ጉዟችን በሚያምር በነፋሻ አየር በአረንጓዴ ውብ ስፍራ በትላልቅ ዛፎች በወፎች ዝማሬ የታጀበ ነበር። መንፈሳችን እየነቃ እጅግ እየተደሰትን እየተጫወትን ከጥቂት ደቂቃዎች የእግር ጉዞ በኋላ ወደ መዳረሻችን ተቃረብን። ልጆች እንግዲህ ወደ መዳረሻው ደርሰናል። እንደምትመለከቱት ከፋ በተለያዩ አረንጓዴ ደኖች የተሸፈነች ምድር ናት። እንግዲህ ይውህ እንደምትመለከቱት በጣም የሚያማምሩ ተክሎች አሉ። በእነዚህ እየተደመምን እንግዲህ ጉዟችንን እየቀጠልን ነው ያለ ነው። እኛም እንግዲህ በዚህ በአረንጓዴ ውብ ስፍራ ታጅበን ወደ መደረሻችን እየተቃረብን ነው። አብራችን ይቆዩ ውድ ህጻናት። የቡና መገኛ ምድር የቡና ደን ካፋ ውስጥ ስለመገኘቱ ልናስታውሳቸው እንወዳለን። ልጆች ይህ ከጀርባችን የምትመለከቱት ስፍራ ከፋን ለዓለም ያስታወቀ ስፍራ ነው። ቀበሌው ማንኪራ ነው። ከፋ የቡና መገኛ መሆኑን ለእናንተ መናገር ባይጠበቅብንም ይህ የምትመለከቱት ደን ውስጥ ቡና ተገኝቷል። የእግዜር ድልድይ ሲባል ሰምታችሁ ታውቃላችሁ? የእግዜር ድልድይ የሚባለውን ፊልም ያያችሁ ልጆች ካላችሁ ምናልባት ጥሩ ታስታውሱ ይሆናል። ያላያችሁም ካላችሁ እግዜር በድንቅ ጥበቡ የሰራውን ድልድይ እናሳያችኋለን። አሁን ያለንበት ስፍራ ደን ብቻ እንዳይመስላችሁ እንኳን ደህና መጣችሁልን የዛሬ አበባዎች የነገ ፍሬዎች ልጆቻችን አካባቢያችን ታውቃላችሁ ታውቃላችሁ አደል አዎ ጎበዞች ከፋ ውስጥ ከአንድ መቶ ሀምሳ ያላነሱ ወራጅ ወንዞቻችን አሉ ከፋ ውስጥ ማለት ነው ከአንድ መቶ ሀምሳ ወራጅ ወንዞቻችን አንዱ እና እውቅና ያለው ባርታ የምትባል ፏፏቴ ታውቃታላችሁ ባሪታል ባርታ ፏፏቴ አናት ሆና ወንዙ እስከዚህ ድረስ ይደርሳል ማለት ነው። ይሄ ግቻ ወንዝ ይባላል። ከግቻ መጥቶ አሁን ያለንበት ተፈጥሮ ድልድይ ወይም በተፈጥሮ እግዚር ድልድይ ወይም በአካባቢ ስያሜው ጉርጉቶ ይባላል። ከሩቅ ይጣራት ግርማ ሞገሱ ባርታ ፏፏቴ ከፋሲ ደርሰው ከስር ወንዝ ያልፋል። ከላይ ድልድዩ ሰው በእጁ አሰራው በሉኑ ዩ እስኪኑዩ አካባቢያችን እንደ ሳይልም በከፋ ውስጥ ከሚገኙ የቱሪስት መዳረሻዎቻችን አንዱና እውቅና የተሰጠው የእግዜር ድል ወይም ጉርጉቶ ወይም የሪያኦ በአካባቢ ቋንቋ የምንጠቀምባቸው ተፈጥሮ ሀብቶቻችን ናቸው። ከተፈጥሮ ሀብቶቻችን አንዱ ነው። ይህንን ጠብቆ ለአቆየው አካባቢ ህብረተሰብ ምስጋና ይገባዋል አይገባውም? አዎ፣ አባቶቻችን ጠብቀው አቆይተውልናል። እኛም እንዳይበላሽ ጠብቀን ለቱሪስቶቻችን መዳረሻ አካል አድርገን እንጠብቀዋለን ማለት ነው። ተመችቷቸዋል? ቀጥሉ። አሁን ወደ ዋናው ድልድዩ ስር እንገባለን። ምናልባት ጥንቃቄ ያስፈልጋል ልጆቼ፣ ወንዙ ሙሉ ስለሆነ ድንጋዩ ድጥ አለው። መግቢያ በጣም ጠባብ ናት። ብዙ ሰው አታስተናግድም፣ አታስተላልፍም። ከገባን በኋላ ነው ምናልባት ልናየው የምንችለው፣ የምንገባ ከሆነ እድል የምናገኝ ከሆነ ነው። ነገር ግን ውሃው በጣም ስለሞላ ጥንቃቄ ይጠይቃል። ከስር ትልቅ ወንዝ አለ። እኛ አሁን የቆምንበት ስፍራ እወንዙ ላይ ባለ ድልድይ ላይ ነው። ኑ አብረን ገብተን እንመልከተው። ሻገርነው በላይ ነው አለ። እንዲህ ተሻግረን እንመጣ ነው። አሁን ዋናው ድልድይ ስር ነው ያለ ነው። ይሄ ነው ቋጥኙ ጉርጉቶ ወይም የርያኦ የሚባለው ታላቁ ሀብታችን። ሳያርሱ ሳያፈርሱ ዝንተ አለም ጠብቆ ያቆዩ አባቶቻችን ይመሰገናሉ። አለ አዎ እኛም እናመሰግናለን። እንጠብቃለን፣ ጠብቀን ለልጆቻችን እናወርሳለን። ታላቁ ወንዛችንና እና ድልድያችን ይህንን ይመስላል። በጥንቃቄ ተመልከቱ፣ በጥንቃቄ ጠብቁ፣ ወደፊትም ለልጆቻቸው አውርሹ። ይህንን የተፈጥሮ መስህብ ለሌሎችም ለማስተዋወቅ ጥረት እናደርጋለን አደለ? ጎበዞች ጎበዞች፣ ተፈጥሮ እጅግ ይደንቃል አደል? ያለ ሰው ሰራሽ ማሽን ያለ ሰው ሰራሽ ጥበብ ከወዲያ ማዶ ያሉ ሰዎችን ወዲህ ማዶ ካሉ ሰዎች ጋር ለማገናኘት ይህንን በመሰለ ትልቅ ወንዝ ላይ እንዲህ የሚደንቅ ውብ ድልድይ ተሰርቷል። አይገርምም ልጆችዬ? የውሹሽ ሁለተኛ ደረጃ ትምህርት ቤት ተማሪዎችም ስለ ድንቁ ተፈጥሮ የተሰማቸውን ነግረውናል። እናም እዚህ የመጣ ነው የእግዜር ድልድይን ልንጎበኝ ነው። እናም ተፈጥሯዊ ቦታዎችን ለማየት ነው የመጣ ነው እና ባየሁት ነገር በጣም ተደስቻለሁ። የእግዚአብሔርን ተፈጥሮ ነው ያየ ነው። ስለዚህ እኛም አስራሁለተኛ ክፍል ተማሪ ስንሆን ለፈተና ብንሄድ አካባቢ ነው። ስለዚህ አይምሯችንን በተፈጥሮ ቦታዎች አድሰን ለፈተናው እንድንበቃ። አስራ አስራሁለተኛ ክፍል ተማሪ ነኝ። የመለያ ፕሮግራም ለማድረግ የመጠ ነው። ጉርጉት ሆኖ አይቼ አላቅም ነበር። አሁን በማየቴ በጣም ደስ ብሎኛል። ከፋ ላይ እንደዚህ አይነት ነገር በኖሩ በጣም ደስ ይላል። እና የሚያምር ቦታ ነው ወድጅ አለው። እና ሁሉም መቶ እንዲያው ከፋለ እንደዚያ ነገር መኖሩ በጣም ያምራል። ተመችቶኛል ላለው ጉርጉቶን ባል ወይንም ተፈጥሮ ቦታን ባል ቦታ ነው የመጣው። ከዛ አይተናል፣ ብዙ ነገር አይተናል። እንደዚህም የተማሩ በአንዳንዴ በትርፍ ሰዓት እንደዚህ ሀገሪ መጎበኘት በጣም አሪፍ ነው። የናቹራል ሪሶርስ ዝባለ ተፈጥሮ አፍ ነው። እሱን ነገር በጣም ዙሮ ማየት በጣም ደስ ይላል። እንደዚህም ሌላ ሌላ ቦታ ካለ እንደዚህም ሄዶ ማየት ከዚህ በፊት ያላየነው ቦታ ካለ ምድ ማየት። አሁን ይህ ቦታ በጣም አስገራም ነው። መጀመሪያ ያይን የነበረው ሰው ሰራሽ የሆነ ነበር። አሁን የተፈጥሮ በአንድ ድንገት ተሰራ አይተናል ማለት ነው። 12ኛ ክፍል እንትራንስ ልንፈተን ስለሆነ ዘንድሮ ለጉብኝት ነው መጣ ነው። በቃ እኔ እንጃ በጣም ያምር ነው። እናም አላሰብ ነውም አላቀር ነውም ነበረ እንድም ይሆናል ብለን አላሰብ ነውም። እኔ እንጃ በጣም አስደስቶኛል። በራሴ ልብ ማለት ነው ይጠራ ግርማ ሞገሱ ባርታ ፏፏቴ ከፋሲ ደርሶ ከስሮን ዚያልፋ የዛሬው ደስ የሚለው ቆይታችን ሊጠናቀቅ ነው። የጉብኝቱ ተሳታፊ ህጻናትም አንድራቻ መድኃኔዓለም ቤተ ክርስቲያንን በማየታቸው ጉርጉቶን ወይም የእግዜር ድልድይን በመጎብኘታቸው በጣም ደስ እንዳላቸው ይነግሯችኋል። እኔ በዛሬው ጉብኝት በጣም ነው የተደሰትኩት። ከዚህ በፊት አይቻቸው ማላቃቸውን ስፍራዎች በሙሉ ተመልክቻለሁ። እናም የተለየ ስፍራ ነው። ስለዚህ ልጆችም ከቤተሰቦቻቸው ጋር በመምጣት ይህንን ስፍራ እንዲጎበኙ ይጋብዛሉ። በዛሬው ጉብኝት እጅግ በጣም ነው ደስ ያለኝ። እናም የአረንጓዴ መስህቡ ተፈጥሮአዊ ሁኔታው በጣም ደስ ይላል። እናም ለልጆች መመክረው ነገር ቢኖር ከቤተሰቦቻቸው ጋር መጥተው በትርፍ ጊዜያቸው ይህን ቦታ እንዲጎበኙት በዛሬው ጉብኝት በጣም ነው ደስ ያለኝ። የጊዜ ድልድይ እና የአንድራቻ መዳልያነን ቤተክርስቲያንን ገብቼ በመጎብኘት እና ሁሉንም ነገር በማየት በጣም ነው ደስ ያለኝ። የዛሬን ቀን እንደዚህ አይቼ አላውቅም። በጣም ደስ ይላል። ጉድጉተ በጣም ብዙ ነገር ነው። ድልድዩን አይቻለው። ወንዙ በጣም ደስ ይላል። እኔም እንግዲህ እጅግ በጣም ደስ ብሎኛል። እንግዲህ እዛ እጅ ጎብኝቼ ድልድዮችን እናም ደግሞ ውስጥ ውስጥ ያሉ የተለያዩ ጫካ ውስጥ የሚገኙ ቡናዎች የተለያዩ አይነት ዛፎችን እጅግ በጣም የሚማርኩ ነገሮችን አይቻሉ እና ደግሞ ይሄ የጉብኝት ባህል እንዲቀጥል ግብዣዬን አቀርባለሁ። እንግዲህ ሰላሳ አራተኛው ዓለም አቀፍ የአፍሪካ ህፃናት ቀን ምክንያት በማድረግ ጉርጉቶን ወይም የእግዜር ድልድን እንዲሁም አንድራቻ መድኃኔ ዓለም ቤተ ክርስቲያንን የጎበኘንበት ልዩ መሰናዷችን ይህንን ይመስል ነበር። የካፋ ዞን አስተዳደር ጽህፈት ቤትንና ሴቶች ህፃናት ወጣቶችና ማኅበራዊ ጉዳይ መምሪያን ስለ ትብብራቸው በሬዲዮ ጣቢያችን ስም ከልብ እናመሰግናለን። ደህና ሁኑ ልጆች፣ እንወዳችኋለን ደችግሞ